የእስራኤል የሰፈራ ፕሮግራም የጥቅምት ሰባቱ የሐማስ ጥቃት የቴልአቪቭ የመልስ ምት መካከለኛው ምስራቅን በእሳት ወላፈን መጥበስ ከጀመሩ ወራቶች ነጎዱ። በጋዛ የመከራ ቀን ጸንቷል። የሐማስና እስራኤል ግብግብ ከ50 ሺህ በላይ ፍልስጤማውያንን ነብስ በልቶ መቶ ሺዎችን አቁስሎ ዛሬም ቀጥሏል። ዘኒውዮርክ ታይምስም ይላል ይህ በመካከለኛው ምስራቅ ያለው ጦርነት ሌላ አፍላ ግጭትን አዋልዷል። የእሳት ላንቃቸውን የከፈቱ መነሻ ራሳቸውን የመን መዳረሻቸውን ቴል አቪቭ ያደረጉ ባለስቲክ ሚሳኤሎች በእስራኤል ላይ በትላንትና ሁለት ዘንበዋል። በኢራን ይደገፋል የሚባለው የሁቲ ታጣቂ ቡድን የጥቃቱ ባለቤት የሚሳኤሎቹ አስወንጫፊ ነው። በማዕከላዊ ቴል አቪቭ የሚገኘው የቤንጎሪዮን ዓለም አቀፍ አየር ማረፊያ የጥቃቱ ኢላማና ሰለባ ሆኗል። ከእስራኤል ነፍስ አድን አገልግሎት የሚወጡ መረጃዎች እንደሚሉት በዚህ ጥቃት ቢያንስ ስምንት ሰዎች ቆስለዋል። በርካታ ዓለም አቀፍ በረራዎች ተሰርዘዋል። አየር መንገዱ ግን ከሰዓታት በኋላ ወደ ግብሩ መመለሱን ዶቼቬለ ዘግቧል። ጥቃቱን በተመለከተ መግለጫ የሰጡት የሁቲ ቃል አቀባይ ያሕያ ሳሬ ቡድኑ በእስራኤል ላይ የባለስቲክ ሚሳኤል ጥቃት ማስወንጨፉን አረጋግጠው ከየመን የተሳበው የሚሳኤል ቃታ በእስራኤል የሚፈለገውን ኢላማ ስለመምታቱ እወቁልኝ ማለታቸውን ነው የዶቼ ቬለ ዘገባ ያመ አልተመላከተውም። ቃል አቀባዩ ሲቀጥሉ ከዚህ ቀደም በእስራኤል ላይ ሲቃጡ ለነበሩ ጥቃቶች የነበሩ ገፊ ምክንያቶች ሁሉ ከትላንቱ ጥቃት ጀርባም አሉ። ከነዚህ ምክንያቶች መካከል አንዱና ዋነኛው በጋዛ ያለው ጦርነት በእስራኤልና ሐማስ መካከል ያለው ትንቅንቅ ነው። የትንቅንቅ እስኪያበቃ በጋዛ ያለው ጦርነት እስኪቆም ድረስም የሁቲ ጥቃት በእስራኤል እንደሚቀጥል ያህያ ሳሬ አረጋግጠዋል። ምላሹ ምን ይሁን ምን፣ ኪሳራው ይብዛ የሚነስ፣ ይህ የሁቲ አቋም ለፍልስጤማውያን የሚደረግ መስዋዕትነት ነው ብለዋል። የዘኒውዮርክ ታይምሷ ሪፖርተር ኢዛቤል ከርሽነርም ትላለች፣ ሁቲ ለሐማስ ያለውን ድጋፍ ለማሳየት ለመጀመሪያ ጊዜ ጥቃት የጀመረው ከዓመታት በፊት ነው። ይሁንና ባለፉት ጊዜያት የሚቃጡ ጥቃቶችን በመከላከሉ ረገድ የእስራኤል የአየር ኃይል መከላከያ ስርዓት ውጤታማ ነበር። ከትላንቱ ስኬታማ የሁቲ ጥቃት በኋላ ግን በአሜሪካ ሰራሾቹ ታድ የአየር መከላከያና በእስራኤሉ አሮን የአየር መከላከያ ሥርዓት ላይ ጥያቄዎች መነሳት ጀምረዋል። በርከት ያሉ የማኅበራዊ መገናኛ ብዙሃን ልጥፎች የሁቲ ሚሳኤሎች የእስራኤልን ሰማይ ከፍለው ኢላማቸውን ሲመቱ ኔታንያሁ የሚመኩባቸው አሜሪካም የምትኩራራባቸው የአየር መከላከያ ሥርዓቶች የማንን ጎፈሬ ሲያበጥሩ ነበር ብለዋል። የእስራኤል ጦር በበኩሉ በትላንትና ሁለት የተቃጡ ጥቃቶችን ቀድሞ ለመከላከል የማስጠንቀቂያ ደውሎችን ከማሰማት ጀምሮ በርካታ ጥረቶችን ማድረጉን በዚህም ባለፉት 48 ሰዓታት ውስጥ ከተሰነዘሩ አራት ጥቃቶች ሶስቱን ማክሸፉንና በቤልጎሪዮን አየር ማረፊያ አካባቢ የተፈጠሩ ክፍተቶችን የመመርመር ስራ እየሰራ መሆኑን ይፋ አድርጓል። ጥቃቱ የተሰነዘረባት እስራኤልም በጠቅላይ ሚኒስትሯና በመከላከያ ሚኒስትሯ በኩል ቁጣዋን ገልጻለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጸጥታ ካቢኔያቸውን ሰብስበው አጸፋዊ ምላሽ እንደሚሰጡ ዝተዋል። የሁቲ ጥቃት ከኢራን የመነጨ መሆኑን የገለጹት ኔታንያሁ እስራኤል ለተቃጣባት ጥቃት በፈቀደችው ቦታና ጊዜ ምላሽ ትሰጣለች ብለዋል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በበኩላቸው ፈጠነም ዘገየም ከጥቃቱ ጀርባ ያሉ ሁሉ የእጃቸውን ያገኛሉ ማለታቸውን ታይምስ ኦፍ እስራኤል አስነብቧል። እስራኤል ካትዝ በንግግራቸው ማንኛውም አካል እኛ ላይ ጥፋት ካደረሰ የጥፋቱን ሰባት ጥፍ ከእኛ ይጠብቀዋል ማለታቸው ነው የተነገረው። በርካቶችም እነዚህ ጥቃቶች በኢራንና በእስራኤል መካከል ሄድ መለስ የሚለውን የእሳት ጨዋታ ክፍል በጦር ሜዳ እንዳይከፍተው ስጋታቸውን እያጋሩ ነው። ለዚህ ስጋታቸው መነሻም የእስራኤል ዛቻ ቴሄራንን ማዕከል ያደረጉ መሆናቸውና የቴሄራን ምላሽ ነው። ቴሄራን ከአሜሪካም ሆነ ከእስራኤል ለሚቃጡባት ማንኛውም ጥቃቶች ተመጣጣኝ ያለችውን እርምጃ እንደምትወስድ በመከላከያ ሚኒስቴሯ በኩል አስታውቃለች። ሁቲ ጥቃቶችን ሲፈጽም የራሱን ውሳኔ በራሱ መወሰኑን የተናገሩት የትሄራን የመከላከያ ሚኒስትር አዚዝ ናስር ዛዴ የጦርነት በጽዮናውያን አገዛዝ አልያም በዋሽንግተን አመራሮች ከተጀመረ ኢራን የሁለቱንም ሀገራት ጥቅሞቻቸውን፣ የጦር ሰፈሮች ቸውን እንዲሁም ሰራዊቶቻቸውን አስፈላጊ በሆነበት ሰዓት ሁሉ ኢላማ እንደምታደርግ እወቁልኝ ብለዋል። እነዚህ የተጠናከሩ የጦርነት ፕሮፓጋንዳዎች ጎራ የለዩ ሀገራት ከሚሳኤል ድብደባዎች ጋር ተደምረው በዚህ ቀጣና መጠነ ሰፊ ጦርነት እንዳያዋልዱ ነው ተንታኞች ስጋታቸውን እያጋሩ የሚገኙት።